ሰላም ጤና ይስጥልኝ። የተከበራችሁ ተከታታዮቻችን፣ በምስራቅ ጉራጌ ዞን የቡታጅራ ከተማ ፖሊስ የመደበኛ ምልምል ፖሊስ ሰልጣኞች የምልመላ ቅድመ ሁኔታ ላይ ስልጠና ሰጠ። የማዕከላዊ ኢትዮጵያ ክልል መንግስት የአንደኛ ዙር መደበኛ ምልምል ፖሊስ ሰልጣኞች ለመመልመል በተዘጋጀው የአፈጻጸም መመሪያ ላይ የቡታጅራ ከተማ ፖሊስ ስልጠና ተሰጥቷል። የቡታጅራ ከተማ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ቃሲም ገርማ የክልሉ ፖሊስ ኃይል ለማጠናከር የተፈጠረው እድል በከተማው ፖሊስ እጥረት ለማስተካከል የሚያስችል እንደሚሆን ተናግሯል። የስራ እድል በመፍጠር የስራ አጥ ቁጥርን የሚቀንስ እድልም ነው ብለዋል። የቡታጅራ ከተማ ፖሊስ ዋና አዛዝ ሳጅን ሙሁዲን አምዛ በከተማዋ በትኩረት እንደሚሰራ ገልጸው በምልመላው የሚካተቱ ወጣቶች በጥሩ አራያ በሆነ ስነ ምግባር ማህበረሰቡን ማገልገል የሚችሉ መሆን እንዳለባቸው አሳስበዋል። የመደበኛ ምልምል ፖሊስ ሰልጣኞች በክልሉ በ2017 አንደኛ ዙር መሆኑ ለየት ያደርጓልም ነው ያሉት። በከተማ ፖሊስ ኃይል እያገለገሉ ያሉና የዋና ሳጅን ማዕረግ ላይ የደረሱ ፖሊሶችም ከሶስት ወር በኋላ ስልጠና የሚገቡ እንደሚሆንም ተናግረዋል። የከተማ ፖሊስ ጽፈት ቤት የሰው ሀብት ስራ አመራር ዳይሬክቶሬት ምክትል ኢንስፔክተር ወንዲ ፍራው ጥላሁንም የመደበኛ ፖሊስ ሰልጣኞች ለህገ መንግስቱ ታማኝ፣ በእኩልነት የሚያምኑ መሆን እንዳለባቸው በስልጠናው ወቅት ገልጸዋል።